ሰላም ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የማንበብና የመጻፍ ክህሎትን የሚያዳብሩ የተለያዩ የእንግሊዝኛ፣ አማርኛ እንዲሁም ሂሳብ ትምህርቶች የሚተላለፉበት የማውቀውን የማካፈልበት ቻናል ነው። ማለት ቤተሰብ ያሉ ናችሁ። ሰብስክራይብ በማድረግ ቤተሰብ ሆኑ። በየቀኑ የሚሰራቸው ትምህርቶች እንዲደርሷችሁ ማለት ነው። እንዲሁም ደግሞ ኦንላይን ላይ ትምህርት በመስጠት ላይ እገኛለሁ። በተለይም በተለይም ደግሞ ጀማሪ ለሆናችሁ እና ከመሰረቱ አማርኛንም እንግሊዘኛንም ማንበብ መጻፍ፣ እንዲሁም መናገር ለምትፈልጉ ማለት ነው በተለያዩ የሶሻል ሚዲያ አማራጮች ጋ ኮንታክት ማድረግ ይቻላል። ከስር ባለው ስልክ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ አብራችን ቆዩ ሰቦቼ ለዛሬ ደግሞ ይዤላችሁ የመጣሁት እንግሊዝኛ በአማርኛ ነው ቀለል ያሉ እንግሊዝኛዎች የሚዘወተሩ ወይም የተለመዱ ሆነው አስፈላጊ ናቸው ያልጓቸውን ቃላት ወይም ሀረጋት ወርድስ እንድ ፍሬዝስ ማለት ነው ኮሚኒኬሽን የሚያገለግሉን ብያልኳቸው ነጅላቸው የመጣሁት ለዛሬ የሰላምታ ቃላትን። ልክ የሆነ ሰውን እናገኛለን፣ ከሱ ጋር ግሪቲንግ ነው የሚባለው ሰላምታ እናቀርባለን። ከዛ አንዳንድ ነገሮች እንጠያየቃለን። መጨረሻ ላይ ስንለያይ ጉድባይ እንባባላለን። መልካም ደህና፣ ወይም ደህና ሁን፣ ደህና ሁኝ ተባብለን ነው የምንለያየው። እነሱን የሚመስሉ ኮንቨርሴሽን ያለባቸው ነገሮች ወይም ቃለምልልሶችንም አምጥቻለሁ ብዬ፣ ቅድሚያ ግን እነዚህም አጫጭር ሀረጋት እና ወርዶችን እስኪ ለሰላምታ ምን ምን ልንል እንችላለን የሚሉትን እንያቸው አንድ በአንድ። በድጋሚ አብራችን ቆዩ። የሆነ ሰውን እንዳገኘ ነው። ሄሎ ሄሎ፣ ሰላም ማለታችን ነው። ንግግር ስንጀምር ከመጀመሪያችን በፊት ምናውቀውም ይሁን ማናውቀውን ሰው ዝም ብለን እንዳገኘ ነው ድብልቅ አይደለም የሚባለው። ለዛ ሄሎ ሄሎ ሰላም እንለዋለን፣ ወይም ደግሞ ሀይ ሀይ። እነዚህ ሁለቱ በበፊቱ ክፍልም ሰርች ይላችኋለሁ። ሄሎ ወይም ሀይ ማለት እንዳስፈላጊነቱ እንደመጣል መናገር እንችላለን። ሁለቱም ሰላም ለማለት ናቸው። የንግግር መጀመሪያዎች የሰላምታችን መጀመሪያዎች ናቸው ማለት ነው። በድምፅም ማለት በስልክ ጋር ኮል ስንደራረግ ወይም ደግሞ መጀመሪያ ላይ ሰውን ስናገኝ በሆነ አጋጣሚ ሄሎ ወይም ሀይ እንለዋለን። ኢቨን ቴክስት ስንጻጻፍም እንደዛ ነው የምንጻጻፈው ማለት ነው። ስለዚህ የሰላምታ ወይም ደግሞ የንግግር ሁሉ መጀመሪያችን ላይ ሄሎ ወይም ሀይ ብለን መጀመር ሰላም ሰላም ማለት ነው ማለት ነው። እሺም ሌላ ሃው ኢት ኢዝ ጎይንግ። ሃው ኢት ኢዝ ጎይንግ፣ ይህን ደግሞ የምንተዋወቅ ሰው ከሆንን እሱን እንጠቀማለን። ይህም ሰላም እንደማለት ነው። ሃው ኢት ኢዝ ጎይንግ። ባይ ዘ ዌይ ፕሮናንሴሽን ላይ እኔ ጋር ችግር ሊኖር ይችላል። ሙሉን ነው የምለው ቋንቋ ተጽዕኖ የሚባለው ነገር ፐርፌክት ተናጋሪዎች ግን ሃው ኢት ኢዝ ጎይንግ እስከ ጂ ድረስ እስከ ብየዚጋ የጻፍኳትን ላይሏ ትችላሉ። ፈጠን ብለው ሳይለንት ነው የሚያደረጉት። ሀው ዋና ዋና ዓላማዬ ሁልጊዜ ምንም ያህል ቢሰባበር እንኳን ያግባባናል። ልክኛ ኢትዮጵያ ውስጥ አሁን የተለያየ ቋንቋ ተናጋሪ ሰዎችንን እና ልክ በእኛ በራሳችን የሆነ ቋንቋ ሌላ ቋንቋ ተናጋሪ አሰባብሮ እንኳን ሲለው እንደምንረዳው ሁሉ እነሱም ይረዱናል። ይህን ማወቅ አለባችሁ ግን ፐርፌክት ተናጋሪ ለመሆንም ቅድሚያ ይሄኛው የእኛ በኛ ዘዬ በኛ ተጽዕኖ ኑሮትም እንኳን ከነ ተጽዕኖ መለየት ከቻለን መልእክቱ የሚገባን ከሆነ ዋናው የያዘው ሚሴጅ የሚገባን ከሆነ እኛም ደግሞ ለሰዎች መግለጽ ስንፈልግ እንደዛ ከሞከርነው ችግር የለውም ብዬ ነው የማምነው። ቋንቋ እንግዲህ ድፍረትን ይጠይቃል። ሀው ኢዝ ኢት ጎይንግ እኔ ጎይንግ እያልኩ ባነብላችሁ እናንተ ከቻላችሁ ሀይት እስካሁን ግ ሳይለንት እንችላለች። ዋናው ነገር ግን ይሄም እንዴት እየሄደልህ ነው። ይሄ የምንተዋወቅ ሰዎች በተለይ ጓደኛሞች ናምን ከሆነ እነዚህ፣ ለማንኛውም ሰው ሄሎ ሀይ ብለን እንጀምራለን። እነዚህ ደግሞ ሀውስ ኢት ጎይንግ እንዴት እየሄደልህ ነው። ይህንም ለሰላምታ ወይም ለግሪቲንግ እንጠቀመዋለን። ሌላ ሃው አር ዩ ዱዊንግ፣ ሃው አር ዩ ዱዊንግ፣ እንዴት እያደረግከው ነው ማለት ነው። ሃው አር ዩ ዱዊንግ፣ ሃው አር ዩ ዱዊንግ፣ እንዴት እያደረግከው ነው። እንግዲህ የምንተዋወቀው ነገር አለ ማለት ነው። እንዴት የሄደልህ ነው፣ እንዴት እያደረከው ነው። ይህም ው የሰላምታችን ልክ በአማርኛ ስንጠቀም እንደዛ እንደምንባባለው እንግሊዘኛም ላይ እንደዚ አይነት አገላልጾች እንዳሉ ለማወቅ ያህል ነው። ሃው አር ዩ ዱዊንግ እንላለን አንዴት እያደረግከው ነው። ሌላ እነዚህ የተዘወተሩ የተለመዱ ናቸው። እነዚህ አሁን ለጠዋት ከሆነ ጉድ ሞርኒንግ፣ ለከሰዓት ከሆነ ጉድ አፍተርኑን አንድ ለምሽት ላይ ከሆነ ጉድ ኢቭኒንግ እንላለን። አንዴት አደርግ ወይም ሰላም አደርግ በወንድ ጾታ ነው። ውድ ቤተሰቦች፣ ያው ለመጻፍም ጊዜ የሚወስድ ነገር ስለሆነ አንድ ማስገንዘብ የምፈልገው ነገር እኔ እዚህ ጋ ምሰራቸውን ኮሚኒኬሽኖች እንዳለ በወንድ ጾታ ባደርጋቸውም ለሴቶችም ለብዙ ሰዎችም ሊሆኑ የሚችሉት እንዳለ ይወሰዱ። ጉድ ሞርኒንግ እንዴት አደርክ፣ እንዴት አደርሽ፣ እንዴት አደራችሁ ማለት ሊሆን ይችላል። ነገር ግን ጉድ ሞርኒንግ ካል ለጠዋት ነው። ጉድ አፍተርኑን፣ ጉድ አፍተርኑን ካል ደግሞ ለከሰዓት በኋላ ማለት ነው። ጉድ ኢቭኒንግ ምሽት ላይ፣ ጉድ ኢቭኒንግ ይሄ ለምሽት ነው። እነዚህ ሁሉ ምንድን ናቸው? ያውና እዚህ ጋር አለ፣ ያውና እዚህ ጋር አለላችሁ። ሰላም አደርክ፣ ጉድ ሞርኒንግ። ሰላም ዋልክ፣ ጉድ አፍተርኑን። አንድ ሰላም አመሸ፣ ጉድ ኢቭኒንግ። እዚህ ጋር ለመጻፍ ሞክሬያለሁ። ግን ግ ምትለ አንሳ ወንድ እንዲየተውኩ ማለት ነው። ከቻላችሁ እንደዛ ፕሮግራም አድርጉት። እኔ የኔን ወልጋዳ የሆነውን እንግሊዝኛን ሙሉ ለሙሉ ውሰዱት አልላችሁም። ነገር ግን ዋናው እንደምላችሁ ጀማሪ ለሆናችሁ በተለይ በተለይ ይሄኛው ያግባባናል ነው። ጉድ ኢቭኒንግ ግይ ካልኩ እነሱ ግይ ስላለች ብለው ያው አይረዱትም ማለት አይደለም፣ ይረዱታል። ስለዚህ በዛ መልኩ እናስብ። ሰላም አደርህ፣ ሰላም ዋል፣ ሰላም አመሸህ። ለሴትም ለወንድም ጾታ፣ ለብዙ ሰዎችም የሚሆን ነገር ነው ይሄ። ለሰላምታ እንግዲህ ስንት ነገሮችን አልኳችሁ። ሰላምታ፣ ሄሎ፣ ሃይ፣ ሃው ኢዝ ኢት ጎይንግ፣ ሃው አር ዩ ዱዊንግ፣ እንዲሁም ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ ኦልሞስት ሄሎ፣ ሀይ፣ እነሱም በተናጠል መውሰድ እንችላለን። ሃው ኢዝ ኢት ጎዊንግ ሌላ ነው። ሃው አር ዩ ዱዊንግ ሌላ ነው። ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ እነዚህ በተለይ ጉድ ሞርኒንግ ለጠዋት ነው። እንደፈለግን ቀን ላይ ምናምን ልንጠቀም እንችላለን። ጉድ አፍተርኑን ይህም ለከሰዓት ነው። ይሄ በሰዓት የተከፋፈለ ነው። በአጭር ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ የሚሉት ነገሮች በሰዓት ይከፋፈላሉ። በት እነዛ ከላይ ያልኩላችሁ ሄሎ፣ ሃይ፣ ሃው ኢዝ ኢት ጎይንግ ኤንድ ሃው ዲንግ የሚሉት እነዛ ሰዓት ገደብ የላቸውም። እንደፈለግን ባገኘነው ሁሉ አጋጣሚ ልንጠቀማቸው እንችላለን ማለት ነው። ሌላ አጽኖት መሰጠት ያለበት ነገር እነዛ ሄሎ እና ሃይ ለማንኛውም ለማንኛውም ሰው ሊሆን የሚችል ነው። ለማንኛውም ገጽ ሰው ለማናቀውም ሊሆን ይችላል ማለት ነው። እነዚህ ደግሞ እቀረብላል ጓደኛዎች ጓደኛሞች ምን ተወቅ ያለን ቢሆን ይመረጣል ነው። ኤኒዌይ ግን እነዚህ እስካሁን ያልኩላችሁ በሙሉ ለግሪቲንግ የሚጠቅሙን ቃላት እንዲሁም ሀረጋት ወርድስ ኤንድ ፈሬዝስ ናቸው ማለት ነው። እስኪ አሁን ደግሞ ምላሾችን እኒ ኦኬ፣ ምላሾቹ ሪስፖንስስ ለነዛ ቅድም ላልኩላችሁ ነገሮች ለነሱ ምላሾች፣ ለምሳሌ ሄሎ ከተባለ ሄሎ ማለት እንችላለን መልሰን ሄሎ ሄሎ፣ ሰላም ሰላም፣ ሀይ ሀይ ማለት እንችላለን። ሄሎ ተብለንም እኛ ራሳችን ሀይ ማለት እንችላለን። ደንት ሞዘር ይኛውንም አያስጨንቅም። ሄሎ ሄሎ፣ ሀይ ሀይ፣ ወይም ደግሞ ሄሎ ሀይ፣ ሀይ ሄሎ፣ እንደዚህ መመለስ ይቻላል። ሰላም ሰላም እየተባባልን ስለሆነ ሌላ ሚሴጅ ስለሌለው ማለት ነው። ሌላ ምላሽ ምን ልን እንችላለን? ፋይን ታንኪዩ፣ ደህና ነኝ አመሰግናለሁ ሌላ ሪስፖንስ ሊሆን የሚችል ነገር ሀዋር ዩ ምናምን ስንባል አም ፋይን ታንኪ ዩ እንላለን። ደህና ነኝ አመሰግናለሁ። አም ቬሪ ዌል ታንኪ ዩ ልንል እንችላለን። አም ቬሪ ዌል ታንኪ ዩ ሀዋር ዩ ሀዋሪውን ረስቼባቸዋለሁ። እዛ ጋ ሀዋር እንዴት ነህ እንዴት ነሽ እንዴት ናችሁ። ያው የበፊት ክፍሎች የለም በእርግጥ ሰርች አለው እንደዚያ ነገር ስንባል የእኛ ሪስፖንስ ምን ሊሆን ይችላል? አም ፋይን ታንኪ ዩ ወይም አም ቬሪ ዌል ታንኪ ዩ አም እነሱ አይ አም የሚለው ነው እንደዚህ አብሬቤሽን ሆኖ የተጻፈው። ሲያነቡም ደግሞ እነሱ ትክክለኛ እንግሊዘኛ ተናጋሪዎች ማለት ይህ ነው፣ ፈጠን ይሉና ይህን ዋጥ አድርገው አይ አም እያሉ እንደኛ አነቡም። አም ፋይን አም ቬሪ ዌል ታንክዩ ይላሉ ማለት ነው። ቬሪ ዌል ታንክዩ፣ ቬሪ ዌል ታንክዩ፣ በጣም ደህና ነኝ ያመሰግናለሁ ማለት ነው። እንግዲህ እነዚህ አሁን ያልኳቸው ነገሮች ምንድን ናቸው? ሪስፖንስ ናቸው። ሌሎችም አሉ። ሌሎቹ ጉድ ሞርኒንግ ከተባል መልሰን ጉድ ሞርኒንግ፣ ጉድ አፍተርኑን ከተባል ጉድ አፍተርኑን፣ ጉድ ኤቭኒንግ ከተባል ጉድ ኤቭኒንግ እንለዋለን። እርስ በርሳቸው መላሽ ይሆናሉ ማለት ነው። ማለትም ጉድ ሞርኒንግ እየተባል ጉድ አፍተርኑን ብንል እሱ ሌላ ነገር ልክ እዛ ማለት ያው፣ በታይም ዲፔንድ ይሆናሉ ብያቸዋለ። ጠዋት ከሆነ ጉድ ሞርኒንግ፣ ከሰዓት ከሆነ ጉድ አፍተርኑን ን ምሽት ከሆነ ጉድ ኤቭኒንግ ነው። ምንባባለው ማለት ነው። ሰላም አደርግ፣ ሰላም ዋል፣ ሰላም አመሸ ማለት ነው። ለሴት ለወንድ ለብዙ ጾታ ሊሆን የሚችል ነገር ነው ብያችኋለው። እሺ ሌላ ምን አለ? ጉድ ባይ እንግዲህ አሁን ይሄ ስንገናኝ፣ ሚቲንግ ላይ ገና መጀመሪያ ስንገናኝ የምንባባላቸውን የሰላምታ ልውውጦችን ነው እዚህ ጋር የነገርኳቸው ውድ ቤተሰቦች አብረን ቆይተን ስንለያይስ፣ ተገናኝተን ቆይተን ስንለያይ ደግሞ ምንባባላቸው ፍሬዞች አሉ። እነሱንም የምንያቸው። ኦኬ፣ ለሽኝኝት የሚሆኑን ደግሞ ጉድባይ ጉድባይ እንላለን። ደህና አሁን ወይም ደግሞ ሲዩ እንገናኛለን። ሲዩ ሲዩ ሌዳር ካል በቅርቡ እንገናኛለን። ሲዩ ቱሞሮ ካል ነገ እንገናኛለን። ልክ እንደዚህ ያለ ሲዩ ማለት በአጭሩ እንገናኛለን ልክ ስንለያይ እንደምንገናኝ ያው እንደዛ ተባብለን እንለያያለን ማለት ነው። ጉድ ባይ፣ ሄሎም፣ ሲ ዩ እንገናኛለን። ሌላ መልካም ምኞቶች ጉድ ናይት፣ ሀቪ ጉድ ዳይ፣ እንደዚህ ምናምን የምንላቸው ብዙ ናቸው። ቃል ተለቅሞ ስለማያልቀን ኮመን የሆኑና የተለመዱ ብዬ የማስባቸውን ነው ያመጣሁላችሁ እዚህ ጋር ማለት ነው። ውድ ቤተሰቦች፣ አሁንም በድጋሚ አብራችሁን ቆዩ። አሁን ደግሞ ልናደርግ ነው ኮንቨርሴሽን ልናይ ነው ኮንቨርሴሽን ልክ ሁለት ሰዎች ይገናኛሉ። ከተገናኛው በኋላ ሰላም ይባባላሉ። ሰላም ተባብለው የሚያወሩትን በመሀል ያወራሉ። ካወሩ በኋላ ደግሞ ቻው ቻው ወይም ደግሞ ጉድባይ ይባባላሉ ማለት ነው። እነሱ ነገሮችን እንደግም። እዚህ ጋር ኤ እና ቢ የተባሉ ሰዎች ናቸው። እነዚህ ኢንዲቪድዋልስ ብለን እንውሰዳቸው እንግዲህ እነዚህ ወይ ጓደኛሞች ቤስት ፍሬንድስ ሊሆኑ ይችላሉ። ብቻ ግን እነዚህ ተገናኙ። እስኪ ምንምን እንደሚያወሩ እናያቸው። ኤ ምን አለው ለቢ ማለት ነው፣ ሀይ ሀዋርዩ አለው። ሀይ ሀዋርዩ ሰላም እንዴት ነህ። ሴትም ከሆነች ሰላም እንዴት ነሽ፣ ብዙ ሰዎችም ከሆኑ ሰላም እንዴት ናችሁ ሊሆን ይችላል። ይሄ ነገር ጾታ አይገልጽም ብያቸዋለሁ። ሀይ ሀዋርዩ እዩ እንግዲህ ብዙ ጊዜ ብያቸዋለሁ፣ ከባለፉ ክፍሎችን ላይ ዩ አንተ አንቺ እናንተ ሊሆን ስለሚችል ማለት ነው። ሀይ ሀው አር ዩ ሰላም እንዴት ነህ አለው። ወንድ ናቸው ብለን እናስብ። ቢ ደግሞ ም ፋይን አይ አም ፋይን እንደ እኔ አይ አም እያላችሁ ዋሉ አለላችሁ፣ እናንተ ከቻላችሁ ነው ከቻላችሁ። አም ፋይን አም ፋይን ቴንክ ዩ ኤንድ ዩ ም ፋይን ቴንክ ዩ ኤንድ ዩ ደና ነኝ አም ፋይን ማለት ደና ነኝ። አም ሰከናለሁ ቲንክ ዩ አንተስ። ኤንድ ዩ አንተስ አለው። ሰላም እንዴት ነህ ተባለ፣ ደና ነኝ አም ሰከናለሁ አንተስ ለተባባልት ሲባል ነው። ሀይ ሃው አር አም ፋይን ቲንክ ዩ ኤንድ ዩ። ከዛን መለሰና ኤምን አለ ጉድ ጉድ ታንክስ አወዚወር ዊከንድ ጥሩ አመሰግናለሁ። ጉድ ጥሩ ታንክስ አመሰግናለሁ። ሳምንቱ እንዴት ነበር? ሀወዚወር ዊከንድ ዊከንድ እንግዲህ የሳምንት መጨረሻ ላይ ያሉ የእረፍት ቀናትን ምናምን ነው። እንደዛ ምንባባለው ውድ ቤተሰቦች እንዴት ነበር ይለዋል። ከዛን ጥሩ አመሰግናለሁ። ሳምንቱ እንዴት ነበር አለው። አይ ሃድ ናይስ ዊከንድ ድዩ ይለዋል አይ ሀድ ናይስ ዊክንድ። አሁን ስለ ዊክንዱ የተጠየቀ ስለ ዊክንዱ እያወራ ነው። ስለ ሳምንቱ አሪፍ ሳምንት ነበር፣ የእረፍት ሳምንቱ ማለት ነው። አሪፍ ሳምንት ነበር፣ ያንተም ነበር፣ የሱ የዚህ የቢ አሪፍ ሳምንት ነበር፣ ያንተስ እንዴት ነበር? ወይም ደግሞ ያንተም እንደኔ ጥሩ ነበር ማለት ነው። ዲዲዩ ከዛ ሲለው ያንተም ነበር። ኤ ከእንደገና መለሰና ያስ ኢት ዋዝ ፒስፉል አይረስት ዳት ሆም። አዎ ሰላም ነበር፣ ፒስፉል ነበር፣ ሰላም የሰፈነበት ነበር። አይረስት ዳት ሆም እቤት ነው ያሳለፍኩት፣ እቤት ነበር ያሳለፍኩት። እንግዲህ አሳልፈው ተገናኝተው ነው ማይዘወች ሴንሱ፣ እንደዛ ብለን እንረዳው። ከዚያ የስ ኢት ዋስ ፒስፉል ጥሩ ነበር፣ ወይም ደግሞ ፒስፉል ነበር፣ ሰላም የሰፈነበት ነበር። አይረስት ዳት ሆም እቤት ነው ያሳለፍኩት አለው። ከዛን ቢ ዛት ሳውንድስ ፐርፌክት አይ ቪዚትድ ማይ ፋሚሊ ልክ አደረግ እኔ ቤተሰብ ጎበኛው። አለ ኤ በሰላም ቁጭ ብሎ እቤት ነው ያሳለፈው ያንን ነገረው። ለቢ ቢ ደግሞ ጥሩ አደረግ ልክ አደረግ እኔ ቤተሰብ ጎበኛው ቤተሰብን የጠየኩት ሳምንቱን ቤተሰብ ጠይቆበታል ማለት ነው። ቢ ከዛ ኤ ደግሞ መለሰና መለሰእና ኦ ሎቭሊ ዌል አይሹድ ጎ ናው ጉድባይ አለው። ኦ ላቭሊ ዌል አይሹድ ጎ ናው ጉድባይ አለው። ኦ ደስ ይላል እኔ አሁን መሄድ አለብኝ ሰላም ሆኑን አለው። እንግዲህ ወሬውን አሳጥሯል እዚህ ጋ ደርሶ ያው ሳምንታቸውን፣ እረፍታቸውን እንዴት እንዳሳለፉ ተነጋግረዋል። በእርግጥ ይበቃቸዋል። ህ ኦ ላቭሊ ዌል አይሹድ ጎ ግድባ ያለው ኦ ደስ ይላል። እኔ አሁን መሄድ አለብኝ። ሽድ ጎ ናው፣ አሁን ብሄድ ይሻላል፣ አሁን በሄድ ይሻላል ወይም ደግሞ መሄድ አለብኝ። ከዛ ሰላም ሆን አለው፣ ቢምናለው፣ ሲዩ፣ ጉድ ናይት፣ እንገናኛለን፣ መልካም ልይት አለው። በቃ በዚህ ይዘጋል ማለት ነው እንግዲህ ከሀይ ወይም ሄሎ ጀምረው እስከ ጉድባይ ድረስ ከሲዩ ድረስ ያለውን በትንሹም ቢሆን እንግዲህ እኔ ከማውቀው አውቃለሁ ብዬ አሰብኩትን ይጠቅማቸዋል ብዬ አሰብኩትን ነገር አመጣሁላችሁ። ውድ ቤተሰቦች ትምህርቱን እንደምትወዱትና ሲምፕል እንደሚሆንላችሁ ተስፋ አደርጋለሁ። እናንተም ታዲያ ሀሳባችሁን ግለጹልኝ። ሀሳብ፣ አስተያየት ወይም ደግሞ ኮሜንት ላይ መጻፍ የሚችሉ ጻፉ። ካልሆነም በላይክ እና በሼር እንዲሁም በሰብስክሪፕሽን እንግዲህ እየተከታተላችሁ እንደሆነ ትምህርቱ እንደወደዳችሁት ብትገልጹልኝ በጣም ነው ደስ የሚለኝ። እስካሁን አብራችን ስትከታተሉ ስለነበራችሁ ከልብ እያመሰገን፣ ቀጣይ ደግሞ በእነዚህ አይነት ቀለል ቀለል ባሉ ለጀማሪዎች ሲምፕል በሆኑ መንገዶች ለእኔ በገቡኝ እና ለእነሱ የሚገባቸዋል ብዬ በአሰብኩት መንገድ የተዘጋጁ አጫጭር ትምህርቶችን ይዤላችሁ እመጣለሁ። በዛ እስከምንገኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ጉድ ባይ ሲ ዩ ሌተር